እያለ እያለ እያለ፣ የዛሬው ደግሞ ያበደ ነው። ቤተሰብ በቲክቶክ ላይ አጭር ቪዲዮ የለቀቁልን ማለት እንዴት አባቱ ያምራል፣ ያበደ ነው። አሰላሙ አለይኩም ረመቱላሂ ወበረካቱ። እንግዲህ ውሃ እየጠጣችሁ ማለት ነው እና አብርሻው ሲደሰቱ ደስ የማይላችሁ ብዙ ሰዎች ስላላችሁ፣ እንግዲህ ውሃ እየጠጣችሁ ማለት ነው። እነሱ ፈታ ዘና ይላሉ፣ እናንተ ትንጨረጨራላችሁ ማለት ነው። ስለ እነሱ ቅማል ያሳከካችኋል፣ እና እነሱ ፈታ ዘና እያሉ ነው። ሩታዬ ዛሬ በጣም አምሮባታል፣ አብርሻው እንደዛው ማለት ነው እና በጣም ደስ በሚል ያው የ ቲክቶክ ቪዲዮ አጭር ቢሆንም መተውልናል ማለት ነው እና ፋሚሊዎቼ፣ ያው ዛሬ ቪዲዮ ይኖረናል ብዬ አስባለሁ። በሩታዬ ቤት ከዚህ ባለፈው ስላልተለቀቀ ትናንትና አብርሽ መልስ ይሰጥተዋል ማለት ነው እና ይኖረናል ብዬ አስባለሁ። እና ፋሚሊዎቼ ሰላም አሉልኝ።